በረካሁኑ ሁላችሁ ግቡ ሁላችሁ አፍሩ አገሩን ሰላም ያድርገው እናንተን ይሳካላችሁ አገሩን ይህን ደግሞ ጠረፍ እስከ ጠረፍ ያስማማቸው በረካሁኑ ሁላችሁ ግቡ ሁላችሁ አፍሩ ወዱ ክባዱ ዳሩ አሜን ሰላም እንደምን አላችሁ የአይዋ ቲዩብ ቤተሰብ ዛሬ እንግዲህ ከአካባቢያችን ወጣ ብለን ገጠራማ አካባቢ እሸት ልንበላ ወጣ ብለናል እንግዲህ አምራች አባታችን አለ አባታችን ጋር እንግዲህ እህታችን ሂዳ እሸትና በቆሎ ታመጣ ዳይ እኛም እህታችን እህቴ ጋር እዚህ እንጠብሳለን አብራችሁን ቆዩ ይሄን ቦታ ደግሞ በኮሜንት ላወቀ ሰው አንድ የራ ያለብስ የሴት እና የወንድ እሸልማችኋለሁ ባቅራቢያችሁ ባቅራቢያችን ያለ ሰው ደግሞ ኮሜንት ያድርግልን እሸት መጥቶ እዚህ የሚበላ ይሆናል አብራችሁን ቆዩ እንግዲህ አይወይ እዚህ ያለውን እሸቶች ለቤተሰቦቻችንና ና እነሆ እንድትልን ነው የመጣ ነው። ይህኔ መስለ ማሽላ ገዳ የቆረጥኩ እየጋጠጥኩ ለልጆች እያስረከብኩ ነው። ባህር ማሽላ ላይ የሚሆን ነጠጋ ነው። ቤተሰብ እዚህ ደግሞ እሳታችንን እያነደድን ነው፣ እሸታችንን እንበላ ነው። እናንተም እንግዲህ እሸታችሁን ለመብላት በዚህ በአቅራቢያችን ካላችሁ ኮሚኒቲ ላይ በአቅራቢያችን አለን ብላችሁ አስቀምጥልን፣ አሊያም ደግሞ ሩቅ ለሆናችሁ እህት ወንድሞቻችን የራያ ልብስ እንሸልማለን። ቦታውን ላወቀ ነው። ግን አብራችሁን ቆዩ፣ እሸት ደግሞ እንበላለን። እንግዲህ ቤተሰብ አሁን የምንጠብስላችሁ ናዝናቢ ልብሉብ ይባላ ነው የሁላችሁ

ማራገቢያው ደግሞ ይሄ ነው። ወንጭፍ ነው። ወንጭፍ ምን እናመጣለን? አሃ ነው። ወንጭፍ። ለቤተሰቦቼ የምንትላችኋለሁ አሁን እሸት መጥተው እዚህ እንዲበሉ ፈቃደኛ ናቸው። ቤተሰብ እንግዲህ እንደምታዩትኝ ገበሬ ያረሰውን ልጅ አልበላ እያለና አባታችንና መጥታችሁ እሸት መብላት ትችላላችሁ። ያው እርሻችን መስናችን እና ነው እንደምታዩት። ፈታ በሉልን እሸት እየጠበስን ነው። በመስከረም በመስከረም ጀምሮ ገበሬውም በቃ ሲበላረኛው ዝም ነው የሚል አይከለከልም። እሸትና ቆንጆ አይከለከልም፣ ሽምብራና ቆንጆ ልጅ አይከለከልም። እኔም ዛሬ አልከለከልም ማለት ነው። እየሰማችሁ ነው። መልሱ ከእናንተ ነው ቤት በዚህ ጎጆ ባፋራ ህብረተሰቡ ተቀባይ ነው። ቤተሰብ እንደምታዩት ሀገራችን አረንጓዴ ቦታ ነው። እንደምታዩት አባታችን እንደሚለው ቦታችን ተመራጭ ቦታ ነው እና ይቀበላል። አገሩ ወንዙ ይቀበላቸዋል እያለ ነው እናንተም ከኔም ቀድሞ የሚያገባ ካለ ሽምግልናውን ይላክ። አባታችን ነው ሽማግሌያችን። ሌላ ምን አለው? እኔ አሁን ከዚህ እነዚህን ሰጥቼ ሌላ ይጀምር ነው ያንን። እንኳ ገና እንደዛ ነው አይደል? አሃ በክብር ይጠየቃል። በቃ ሽምግልና አጎዛ አጎዛ ይነጥታል። ሀቤት ሀቤት ይመጣል። ያ ሰውዬ እን ወት እንደተነሳ ብይ እንደተበላ አመጣጡ ይጠየቃል። ብይ ዝኝ ያለው ሰውና ሰው ብይ ዝኝ የለብንም። ይህም ጋብቻችን ይመጣል። በይን ዝም ያለ ግፍ እንዳለ ይታያል። ታይተው ወይ ዝምድና እሱ ነው። ክፉ ዝምድና ይጠየቃል። አሁን አንድ ልጅ ተዋደው በውጭ ተዋደው ዝምድና ቢኖራቸው ምንድነው የሚደረገው? በበፊቱ አይሆንም ይባላል። እስከ ሰባት ትውልድ ማለት ነው። ኛ ጋብቻችን የማና አድራሻ

ግን አይ እንደው በድሮው እንጂ እሸት እየተጠበሰ አሁን ሰው ሲያልፍ ማጉሉ በሞቴ ተብሎ ነው የሚበላው። ከዛ ሰውዬ እየበላ ነው የሚሄደው። በቃ እንግዲህ አባታችን መስቀል ከዋለ በኋላ መስከረምን ጀምሮ ጠቀምት ምን ምን እሸቶች ነው የሚበሉት?

ወተትም አለ የገጠር ልጅ መሆን ዘላለም እሸት እንደ አዲስ ነገር እንዳየ ነው ው ውሃ መሬት ያለው ደግሞ ከመስከረም ጀምሮ ከዛ በኋላ ያለው ደግሞ ውሃ መሬት ያለው ሰው

በላው አለማችሁን ነው የምታዩኝ። እንግዲህ ቤተሰብ ዘና ብላችሁ የምታዩበት ፕሮግራም ነው። እየጠራናችሁ እየጠራናችሁ ያለው ይህን አካባቢ እንግዲህ ላወቀ ሰው አካባቢውን ላወቀ ሰው ለባልና ለሚስት የራያ ባህል ልብስ ባላችሁበት እልክላችኋለሁኝ። እዚህ አካባቢ ደግሞ ላላችሁ ሰዎች እሸት እንድትበሉ እኔ በአይዋ ቲዩብ ስም እጋብዛችኋለሁ ማለት ነው። አባታችን ተፈቀደ ያላችሁ መጥተው እሸት እንዲበሉ ቆለኛ ይሄን ቆለኛ ቆለኛ ሲል ተማሽ እንት ይብላ እንደው ወራ ነው ፍራሳችን አንዲው ሶስት ጀን ጀን ጀን ይመጣ። በቃ እንግዲህ ቤተሰብ እንደዚህ እያለን ፕሮግራማችንን ከማገባደጃው ደርሰናል። አይ ወይ እንግዲህ ልንሄድበት ስለሆነ ወደ ሀገራችን እንመለስበት ሆኖ በጣም ከፍቶታን ግን ቢሆንም መርቆ ይሸኘናል። አብራችሁን ቆይስት በረካውን አገሩን ሰላም ያድርገው፣ እናንተ ይሳካላችሁ፣ ሀገሩን ይህን ጠረፍ እስከ ጠረፍ ያስማማችሁ በረካ ሁኖ ሁላችሁ ግቡ፣ ግባችሁ አፍሮ ወዱ ክባዱ ናሩ ምን ለዋንጅ መረቃ የገበሬ ጅትን ይማላላችሁ ይሳካላችሁ። አሜን በረካ ሆኖ ጤናቸውን ይስጣቸው ከሞሴ በላቸው ባመተገኙ ለሸቱ ላገዳው አሜን አሜን አሜን አሜን። ቤተሰብ እንግዲህ ይሄን ይመስል ነበር ቆይታችንና በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰምት። ያው እንግዲህ የነበርን ቆይታ በጣም ደስ የሚልና ድሮን ያለፉ ታሪኮቻችንን እንድናስታውስ ያደረገን ነው። በቀጣይ ደግሞ የት እንደምንገናኝ ኮሜንት ላይ አሳውጡ፣ እንዴት እንደምንገኝ በዛሬው ቆይታ በጣም ደስ ይሆኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ።